ከመሬት በታች ነው። ወደ ሰባት ግዛቶች ያሉት ዓለም አለ ነው የሚሉት። በላይ ሳይሆን አሁን ወደ ታች ነው የምንወርደው ማለት ነው። ከመሬት በታች ወር ዋሻ ውስጥ የሚኖሩ ሌሎች ትውልዶች አሉ። ሰባት ሰማያት ብቻ ሳይሆን ሰባት ምድሮች አሉ ነው ባዶ ቦታ ነው፣ በጣም አስፈሪ ቀይ ምድር ላይ ሲመጣ ቃኤልን፣ አቤልን፣ ሴትን የወለደው እዛ ምድር ላይ ነው ነው የሚሉት። ውድ ነገር መስጠት ብቻ ሳይሆን እንደገና ግን አይምሮውን እንዲዘነጋ ወደ ነሺሃ ወደሚባለው ምድር ያስተላልፉታል። ይሄ ምድር ሊሆን ይችላል። ምናልባት ዳይሜንሽን ናቸው ግን እነዚህ ነገሮች ውስጥ ሪል ፊዚካል ቦታዎች ናቸው። በላዩም ጠማማ ሻፎ ደንጊያ እንደገጠመበት የኖክ ጽፎ ከምድር በታች የታሰሩ እንዳሉ ማወቅ ግድ ይላል ማለት ነው። እንጦርጦስ ዘውእቱ መትሕተ ታሕቲት ይላል የጥልቅ ጥልቅ ውስጥ የገቡዋሉ ሴትና ወንድ ማለት ነው፣ እንደዛ ማለት ነው። ምን እንዳለ የፈጠረው አምላክ ብቻ ነው የሚያውቀው። ጦርጦስ ትገባታለ። ለምሳሌ ሰዎች ገቡ፣ መሬት ተከፍቶ አጣቸው ይላል። በኋላ ትልቁን የብራና መጽሐፍ አግኝቼ ማንበብ ጀመርኩ። አንዳንድ ሺህ ዓመት የሚኖሩ ሰዎች ያሉበት ዓለም። እነዚህ ዓለማት መግቢያ በር አላቸው። እነዛ እነዚያ የወጡት ከውቅያኖስ ውስጥ ነው እና በጣም ፈጣን ናቸው እና ምንድን ነው ይሄ ነገር?